ጤና ስትልል ተመልካቾቻችን፣ ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ የሰዓቱን ዜናዎች ይዘን ቀርበናል። ለመላይ ክርስትና እምነት ተከታዮች እንኳን ለስቅለት በዓል በሰላም አደረሳችሁ እንላለን። ዜናዎቹን የዋና መኮንን ወደ እናንተ አደርሳለሁ። የትንሣኤን በዓል ስናከብር ኢየሱስ ክርስቶስ ለሰው ልጆች የከፈለውን ፍቅር በመረዳት እኛም እርስ በርሳችን በመተሳሰብና በመተባበር ልንኖር ይገባል ሲሉ የተለያዩ የሃይማኖት አባቶች አሳሰቡ። የሃይማኖት አባቶቹ የኢየሱስ ክርስቶስን የትንሳኤ በዓል ምክንያት በማድረግ የእንኳን አደረሳችሁ መልእክት አስተላልፈዋል። ራሄል ደምሰው ዝርዝራላት። የመዳን ቤዛ የሆነው ኢየሱስ ክርስቶስ ስለ ሰው ልጆች ኃጢአት ማስተሰሪያ ሲል በሰው አምሳያ ከአብ ዘንድ ተልኮ ከክብሩ ዝቅ ብሎ ደሙን አፍስሶ በመስቀል ላይ ስለ ኃጢአተኞች መስዋዕት በመሆን የስቃይ መከራን ተቀብሏል። ሞትን አሸንፎ በሶስተኛው ቀን ድል በመንሳት ከሙታን ሁሉ በኩር ሆኖ የተነሳበትን የትንሣኤውን ቀን በማሰብ የሚከበረው የትንሣኤ በዓል ለክርስትና እምነት ተከታዮች ዋነኛ በዓል ነው። በዓሉን ምክንያት በማድረግም የሃይማኖት መሪዎች ለመላው የ ክርስትና እምነት ተከታዮች የእንኳን አደረሳችሁ መልእክት አስተላልፈዋል። በሀገራችን በኢትዮጵያ በገጠርና በከተማ የምትኖሩ፣ ከሀገር ውጭ በተለያዩ አህጉር የምትገኙ፣ የሀገራችንን ዳር ድንበር ለመጠበቅና ለማስከበር በየጠረፉ የቆማችሁ፣ በሕመም ምክንያት በየጸበሉና በየሆስፒታሉ ያላችሁ፣ በየማረሚያ ቤቱ የምትገኙ ኢትዮጵያውያንና ኢትዮጵያውያት በሙሉ ትንሣኤና ሕይወት የሆነው እግዚአብሔር አምላካችን እንኳን ለብርሃነ ትንሣኤው በሰላም አደረሰን አደረሳችሁ። በሀገር ውስጥና ከሀገር ውጭ ለምትኖሩ ለመላው ኢትዮጵያውያንና ትውልድ ኢትዮጵያውያን ወገኖቻችን እንኳን ለ2015 ዓመተ ምሕረት የጌታችንና የመድኃኒታችን የኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ። መላው መመናንና እግዚአብሔር የእጊዜ ህዝብ እግዚአብሔር በሙሉ እንኳን ለ ሁለት ሺ አስራ አምስት ዓመተ ምህረት የጌታችን የመድኃኒታችን የኢየሱስ ክርስቶስ በዓለ ትንሣኤ በ ሰላም አደረሳችሁ በ አመቱ የሚከበረውን ይህንን የ ትንሣኤ በዓል ምክንያት በማድረግ መልዕክት ያስተላለፉት የ ሐይማኖት መሪዎች ትንሣኤን የፍቅር የሰላም እና የአብሮነት ተምሳሌት ነው ሲሉ ገልጸውታል እግዚአብሔር በጠባዩ በደለኛውን ከቶ የማያነጻ አምላክ ነው ይሁን እንጂ? በአንጻሩ ደግሞ ለፍጥረቱ ፈጽሞ የማይጨክን አምላክ ነው። እግዚአብሔርም በኢየሱስ ክርስቶስ ንጹህ ደም ምክንያት ሙሉ ይቅርታ ሰጥቶ ታረቀን፣ ወደ እሱም አቀረበን፣ ተቀበለንም። ትንሣኤ የሚስጥሮች ሁሉ መፍቻ ዋና ቁልፍ ነው። ትንሣኤ ከሁሉ በላይ የሚያጽናና የምስራች ነው። ጌታ አስራ ሁለቱን ደቀ መዛሙርት መርጦ የነበረው የእርሱን ትምህርትና ታምራት እንዲከተሉ እስከ ትንሣኤውም ድረስ የዓይን ምስክሮች እንዲሆኑና የመዳን የምስራች እንዲያበስሩ ነው። እግዚአብሔር ለሰው ልጅ ካለው ታላቅ ፍቅር የተነሳ ከዘላለሞት ወደ ዘላለም ሕይወት ይሸጋገር ዘንድ ኃጢአት የማያውቀውን አንድያ ልጁን ጌታችንና መድኃኒታችን ኢየሱስ ክርስቶስን ስለ እኛ ኃጢአት ለመስቀል ሞት አሳልፎ እንደ ሰጠውና በእርሱም በማመን የእግዚአብሔር ልጆች ስለ መሆናችን ቃል እግዚአብሔር ያስተምረናል። አዳኝነቱን የምንመሰክርበትና ከእግዚአብሔር ጋር ታረቁ ብለን የምስራቹን ቃል የምናውጅበትም ወቅት ነው። ፍቅር ያስተማረውን የኢየሱስ ክርስቶስ ባህሪ በመመልከት የእምነት አባቶች ለሀገር ጸረ የሆነውን የእርስ በርስ ግጭትን ለማስወገድ የሀገርን ሰላም በማስቀደም ከስሜታዊነት በመውጣት ልዩነት በምክክር እንዲፈታ ሊሰሩ ይገባል ሲሉ የሃይማኖት መሪዎች መልዕክት ለግሰዋል። ኢትዮጵያ የሁላችን ናት። ይህ የኔ ነው፣ ይህ የኔ ነው በሚል ደካማ አመለካከት ራሳችንን በራሳችን አንጉዳ። ከእንግዲህ ወዲህ የጥይት ድምፅ ይብቃ። የዕለቱ አብይ መልእክታችን ይሄ ነው። በመጨረሻም የትንሣኤውን በዓል ስናከብር የተራቡትን በመመገብ፣ የታረዙትን በማልበስ፣ የተጨነቁትን በማጽናናት እንደዚሁም የተገኘውን የሰላም ጭላንጭል ይበልጥ ማስፋትና የሀገር ሰላምን በእርቅ ዘላቂ ለማድረግ ቃል በመግባት የፋሲካን በዓል እንድናከብር በእግዚአብሔር ስም አባታዊ መልእክታችንን እናስተላልፋለን። መላው ሕዝባችን ለእርቅ ልቡን እንዲከፍትና የዘመናት የልዩነት ፋይልን ለአንዴና ለመጨረሻ ጊዜ ለመዝጋት እንዲተባበር ጥሪያችንን እናስተላልፋለን። ለሀገር ሰላምና አንድነት ቅድሚያ በመስጠት ውይይትን ብቻ አማራጭ በማድረግ የሁላችንም የሆነችውን ኢትዮጵያ በአንድነት እንገባ የካውንስላችን ጥሪ ነው። ግጭት፣ ሰቆቃ፣ ስደት፣ የእርስ በእርስ ጦርነት ሊቆም ይገባል። ችግሮችን በውይይት ብቻ ልንፈታ ይገባል። ይህንን ትልቅ በዓል ሁላችንም ክርስቲያኖች ስናከብር በምስጋና፣ በውዳሴ፣ በፍቅር እንደተለመደው ለድሆችና ለአቅመ ደካሞች በረሃብና በተለያዩ ችግሮች ላይ ላሉ ሰዎች በመለገስ እና ክብረው እላለሁ። ሞትን አሸንፎ የተነሳው የሰላሙ ንጉስ ጌታችን የሱስ ክርስቶስ ሰላሙን ያውርድልን። መልካም የትንሣኤ በዓል ለመላው ምእመናን ይሁንላችሁ።